አሰላሙ አሌይኩም ረህመቱላሂ ወባረካቱሁ ውዴና የተከበራችው የቱ ቤተሰቦች እንድናችው ለናናች ወይኒ ሰላም ብያለ ሰላም ብያለው ውዳ ገር ልጆ የበያላችሁበት አላ ጠቡቃችው ለእክሽርሰስጋ የማረጋችውን አትርሱ ማለት ነው ዛሬ እጀላችው የመታወት የፋጢማ ቢንት ማሀመድ ኦደሞአን የህይወት ታሪክ ክፍል ሁለት ነው ማለት ነው ከባድ ለመብቃቅ ቆንኮበት ቀጠለው መላው የነቢዩ ሰለላሁ አለይሂ ወሰለም ቤተሰብ ኖሮ ቢስ ቁረይሾች ላደረሱት ጥቃት ሰላባ ሆነዋል። ለምሳሌ ለነቢዩ ሰለላሁ አለይሂ ወሰለም ጥላቻ ዱል ባደረበት በአቡ ለሃብ ቤት ውስጥ በጋብቻ ምክንያት ይኖር የነበረው አህሉ እህቶቹ አሩቀያና ኡሙ ኩልሱም ከባድ ችግር ገጥሟቸው ነበር። ነቢዩ ሰለላሁ ዓለይሂ ወሰለም ልጆች ባለተቤቶቹ የነበሩትን የኡሙ ጀሚልና የአቡ ላሀብ ልጆች ሲሆኑ ቀድሞ እመቤት ኸዲጃ ረዲየላሁ ዐንሃ ልጆቸውን ለጋብቻ በጠየቋት ጊዜ አንድ በእናታቸው መላሰኝነት ሳቢያ ቅሬታ ተሰምቷት ነበረ። ታዲያ ለሩቅያና ታዲያ ለሩቅያና ለሙከልሱም በነ በነዚያ ነቢይ ሰለላሁ ዐለይሂ ወሰለም ጠላት ብቻ ሳይሆን የጥላቻ ዘመቻ በሚያስተባብሩት ሰዎች መሀል መኖር በጣም አስቸጋሪ እንደሆነ ይታወቀ ነበረ። የኦት ባህና ኦትይ ባህን ቤተሰቦች ለሙሐመድ ሰለላሁ አለይሂ ወሰለምና ለቤተሰቦቻቸው በነበራቸው ጥላቻ ምክንያት ልጃቸውን ሚስቶቻቸውን እንዲፈቱ አግደዋቸው ይህ እርምጃ ከነቢዩ ሰለላሁ አለይሂ ወሰለም ጋር የነበራቸው ትስስር ሙሉ በሙሉ ያቋረጠ ሆኖ፣ ነቢዩ ልጆቻቸውን ወደ ቤት ሲመለሱ በደስታና በማጽናናት ተቀበሏቸው። ፋጢማ ከእህቶቿ ጋር እንዲገናኝ ለመቃ ለመቀላቀል በመቻሏ ትልቅ ደስታ ተሰማት። ሁሉም በአንድነት እህታቸውን ዘይነብን ሮዲሎን ባሏን ትታ ወደ እነ ርሱ ብትመጣም ተመኙ! ነገር ግን የዘይነብ ሮዲሎ አን ባለቤት አቡ አልአስ ሚስቱን እንደፈታ የቁረይሽ መሪዎች ቢያስገድሉት እና በቆንጆ ሀብ ሀብታም ሴት ቢያባልሉትም መላሹ ሚስቴን ከማንም ከምንም አብልጬ እወዳታለሁ፣ ምንም ምን እንኳ እስልምናን ባለቀበልም ለአባቷም ታላቅ አክብሮት አለኝ የሚል ነበረ። ሩቅያና እሞ ኩልሱም ረዲሎሆን አእምሮይ ከሚ ከሚደማው ከምራታቸው ኡሙ ጀሚል ምላስ ተገላገለው ከሚያፈቅራቸው ቤተሰቦቻቸው ጋር ለመሆን ስለቻሉ ደስታ ተሰማቸው። ብዙ ሳይቆዩ ሩቅያ ከቀዲሞት ሙስሊሞች አንድ ለመሆን ለወጣትና አይናፋሩ ለዑስማን ኢብኑን አፋን ረዲያ ላሁ አንተ ዳረች። ታዲያ ሁለቱንም ወደ ሀበሻ ከተሰደዱት የመጀመሪያዎቹ ሙሀጅሪን ስደተኞች ጋር በመሆን ረዘም ያለ የስደት ኑሮ ኑሯቸው የመጀመሪያዎቹ ሙስሊሞች ወደ ሀበሻ እንዴት ተሰደዱ በነብዩ ሰለላሁ አለይሂ ወሰለም ቤተሰቦቻቸው እና በተከታታዮቻቸው ላይ የሚፈጸመውን ግፍና በደል እየጮ

በተው በኖራቸው በተወው በተራራ በተከበረው ከማካ ጋር በአንድ ጠባብ መንገድ ብቻ በመገኘት እንዲጠፋ ሸለቆ ውስጥ የስደት ኑሮ እንዲገፉ ተገደዱ። መሐመድ የበኑ ሀሽም ጎሳ አባላት የአብድል ሙጦሊ ቤተሰብ የተወሰነ ቀልብ ይዘው ነበር። ወደ ሸለቆ የተሰደዱት ቀለብ ይዘው ነበር። ወደ ሸለቆ የተሰደዱት በመሆኑም የስድስት የስድስት ኑሮው እጅግ እጅግ የከፋ ነበር። ፋጢማም ከጎሳው አባላትን ትንሽ ዋና አስራ ሁለት ዓመት ህፃን ስለነበረች ወሬቱን የመከራ ኖሮ በጭንቅላት ነው የገፋቸው። በሸለቆ ውስጥ በስድስት ላይ በስደት ላይ የነበሩት የተራቡ ህጻናቶች፣ ሴቶች ዋይታ የማካገዥ ዋችን ሊያለዝብ አልቻለም። ፋጢማ ረዲያሏሁ አንሃ ከጎሳው አባላት ትንሿ ና አስራ ሁለት ዓመቷ ህፃን ስለነበረች የወረቱ የመከራ ኑሮ በጭንቅል ነው የገፋቸው በሸለቆ ውስጥ በስደት ላይ የነበረው የነበረው የተራቡ ህጻናት፣ ሴቶች ዋታ የመካ ገዢዎች ሊያስሉ አልቻሉም። ቁረንሾችን ምንም ምግብ እንዳይ ተላለፍላቸው እና ከሙስሊሞች ጋር ማናቸውም አይነት የንግግር ግንኙነት እንዳይካሄድ የተደረገው ማዕቀብ እንዲጠናከር አደረጉ። ለሙስሊሞች ይህንን ችግር ትንሽ ጋብ የሚለው በዓመት አንድ ወቅት ብቻ ነበረ፣ በሀጅ የጸሎት ስነ ስርዓት። ማዕቀብ ከሶስት አመት በኋላ ተነሳ። ቢሆንም ነብዩ ታላቅ መከራና ሀዘን ተገጠማቸው። ማዕቀቡ ከተነሳ ብዙ ሳይቆይ ታማኟና ተፈቃሪዋ የምዕመናን እናት ከዲጃ ረዲላሁ አንሃ በሞት ተለየቻቸው። በእርሷ ሞት ምክንያት በሶስቱ ዓመታት የስደት ዘመን የነበራቸውን የንክብካቤና የጥንካሬ ምንጫት አጥተዋል። እመቤት ከዲጃ ብዙ ሳይቆዩ አቡ ጧ ጧሊብ ብን ከዚህ ዓለም ያለፈበት ጊዜ ለነብይና ለመላው ቤተሰቦቻቸው የሐዘን ዓመት በመባል ይታወሳል። ፋጢማ ረዲላሁ አን ምንም እንኳን ትልቅ እህቷ እሙ ከልሱም ረዲላሁ አን በቤት ውስጥ ብትኖርም ከእናቷ ሞት በኋላ የቤት ኃላፊነት ስሜት ይሰማል ጀመረ ለአባቷ መልካም እንክብካቤ ልታደርግላቸው እንደምገባት ተገነዘበች ይህንን ሀሳብ በተግባር በመግለጽ እሙ ሀቢበ ወይም የአባቷ እናት የሚል መጠሪያ ተሰጣት ለአባቷ ታደርግ የነበረውን እንክብካቤ ገደብ አልነበረውም በጭንቀትና በፈተና ወቅት አጽናናቸው። ዘወትር በአባቷ ላይ ይሰነዘር የነበረውን ጥንቃቄ ለአእምሮዋ እጅግ አሳቢ ከመሆኑ የተነሳ ብዙ ታስብላቸዋለች። አንድ ወቅት አንድ አእምሮ ቢስ ቁረይሽ ከመሬት አፈር ዘግኖ ራሳቸው ላይ ነሰነሰው። ሁኔታውን በታጋሽነት በማለፍ ከቤታቸው እንዲገቡ ፋጢማ ረዲየላሁ አንሃ አፈሩን እያራገፈችላቸው አምርራ አለቀሰች። እርሳቸውም ታላቅሽ አታልቅሽ ልዬ አላህ አባትሽን ከመጥፎ ነገር ይጠብቀው ሲሉ አጽናኗት። ነቢይ ሰለላሁ ዐለይሂ ወሰለም ለፋጢማ ረዲላሁአን ልዩ ፍቅር ነበራቸው። አንዱ ወቅት ማንም ቢሆን ፋጢማን ራዲአላሁአን ያስደሰት አላህን እንዲያስደሰተ ነው፣ እርሷን ያስቆጣ አላህን እንዲያስቆጣ ነው። ፋጢማ ረዲአላሁአን አካሌ ናትና እርሷን የሚያስደስት ሁሉ ያስደስተኛል፣ የሚያስቆጣት ሁሉ ያስቆጣኛል ሲሉ ተናግረዋል። በተጨማሪም በዓለማችን ላይ አራት ምርጥ ሴቶች አሉ። ከእነርሱ ድንግሏ ማርያም፣ የፈርዖን ሚስት አስያ፣ የማእመናን እናት ከዲጃ እና የመሀመድ ሰለላሁ አለይሂ ወሰለም ልጅ ፋጢማ ረዲላን ናቸው በማለት የፋጢማን ረዲላን ደረጃ ገልጸዋል። ይህንን ንግግር ፋጢማ ረዲ ላሁን በእናቷ በከዲጃ ከዲጃ ረዲ ላሁን ብቻ በተያያዘው የአባቷ ክብር ልብ ውስጥ የፍቅርና የአድናቆት ስፍራ እንዲያገኝ ያመለክታል። ፋጢማ ረዲ ላሁ አን አልዝህራ ወይንም አንጸባራቂዋ የተሰኘች መጠሪያ አላት። ይህ መጠሪያ የተሰጣት ብርሃን ኑር ፈንንጣሪው በመሆን ፊቷ ምክንያት ነው። በተጨማሪም ከተጨማሪም ከብጽግት ባህሪ ህይወት የተነሳ አልበቱል በመባል ትጠራለች። ጊዜያዋን የምታሳልፈው አልባሌ ነገር ነገር በመስራት ሳይሆን ሶላትን በመስገድ ቁርአንን በመቅራትና ሌሎቹንም ኢባዲዎች በትጋት በመጻፍ ነበረ። ፋጢማ ረዲየላሁ አንሃ የአላህ መልእክተኛ ከሆኑት ከአባቷ ጋር ቁራ